በስልጤ ዞን ውስጥ የምትገኘውና ከ2013 ዓ ም ጀምሮ የከተማ አስተዳደር መዋቅር የተሰጣት የዓለም ገበያ ከተማ ለነዋሪዎቿ ለኑሮ ምቹ እንድትሆን የከተማ አስተዳደር እውቅና ካገኘችበት ጊዜ አንስቶ የተለያዩ ተግባራት እየተከናወኑባት ነው። እየተጠናቀቀ ባለው 2017 በጀት ዓመትም በአንድ ከተማ አንድ ፕሮጀክት የመንግሥትና ማኅበረሰቡን አቅም በማስተባበር ሁለት ድልድዮችና አንድ የሕዝብ መድኃኒት ቤት ግንባታ እየተከናወነ ሲሆን ሥራውን ወደ ማገባደጃ ምዕራፍ ማድረስ ተችሏል። ያነጋገርናቸው የከተማዋ ነዋሪዎችም በአካባቢያቸው እየተገነባ ያለው ድልድይ የረጅም ዘመናት የማህበረሰቡ ጥያቄና በዕለት ተዕለት እንቅስቃሴያቸው ትልቅ ችግር ሲፈጥርባቸው የነበረ እንደነበር ያስታውሳሉ። ይሄ ድልድይ ማለት በጣም ችግር የደረሰበት ነበረ። ይሄ ጋሪ ከነ ሰው የገባበት ነው። እንደዚህ ሞቶር የገባበት አለ። ሳይክል እንደዚሁ ሰው የተሰቃየበት በጣም ኃይለኛ ችግር ነበር። ይሄ ዋና ትምህርት ቤት ተቋም አስኩል መሄጃችን ነው። የሃይማኖት ተቋሙም እዚህ ነው የሚገኘው። መስጊዱ ኦስማን መስጊድ ይባላል። እዚህ የሚታየው እዚህ መስጊድ አለ። አስኩል ዋና ትምህርት ቤት የሚሄዱት ዋናው መንገድ ይሄ ነው። በጣም በተማሪዎቹም ላይ ዝናም በጎርፍ በመጣ ሰዓት በጣም ችግር የሚፈጥርበት እዚህ አካባቢ ነበር። አሁን አልሐምዱላይ በህዝብ ተሳትፎ በህዝብም ተሳትፎ እያደረገ ነው ሪብሪብ በጉልበቱም ወደ ኋላ አይልም ህዝቡ አሁን ያው በአንድ ወር በልሞ ለሰዓት ይሄ ይታያል። ይሄ በጣም ለእኛ ደስታችን ነው። በጣም ደስተ ምን ነገር ነው ሆኑ የሚታየን አልሀምዱሊላ። ከዚህ ቀደም ይህ ድልድይ በፎርድ መልኩ ተሰርቶ ነበረ እየተገለግል ነበረው። ያ ከፈረሰ በኋላ ብዙ ችግር እየደረሰ ነበረ። ውሃ የሚያምጡ ሰዎች፣ በጋሪ የሚያምጡ ሰዎች ጋሪ ወደ ወንዝ እየገባ የነበረበት ተማሪዎች፣ ለምሳሌ በአጭር መንገድ ሄዱበት ሃይስኩል የሚሄዱበት መንገድ ነው። ይህን ወደ አስፋልት ነው ዞሮ እየሄዱ የነበረው ይሄ ደግሞ ብዙ ርቀትን የሚያስቀር ነው፣ ይሄ መንገድ ድልድይ መሰራቱ። ለዚህም ህብረተሰቡ የተለያየ በአሸዋን፣ በሲሜንቶ፣ በድንጋይም አስተዋጽኦ እያደረገ ነው። ከመንግስት ጋር ጎን ለጎን በመሆን አብሮ ተባብሮ እየተሰራ ያለበት ሂደት ነው። የሃይማኖት ተቋም እዚህ እንደሚታየው መስጅድ አለ፣ የሃይማኖት ትምህርት የሚማሩ ልጆች አሉ። እነሱም በዛ በአስፋልት ነበር እየዞሩ የሚሄዱት። ይሄ ደግሞ መሰራቱ በአጭር መንገድ የአምስት ደቂቃ መንገድ ነው በዚህ በኩል፣ በዛ ሲዞሩ ሲሄዱ አስራ አምስትና ሀያ ደቂቃ ነው የሚወስደው። በዚህ በአጭሩ የሚደርሱበት ነው የሚሆነው ይሄ መንገድ። ስለዚህ ከሚሰሩ ልማቶች አንዱ ይሄ ድልድይ ነው። ከተማ ላይ ብዙ ስራዎች እየተሰሩ ነው። አይታችሁ ከሆነ ኮብልስቶኖች እየተሰሩ ነው። ስትሬት ላይቶች ፈርጅ ማለት እቺ ከተማ የከተማ አስተዳደር ያገኘችው ጥር 2014 ላይ ነው። በአጭር ጊዜ ውስጥ ብዙ ልማት ስራዎች ተሰርተዋል። ከነዚህ አንዱ ማሳያ የአንድ ከተማ አንድ ፕሮጀክት አካል ሆነው ይሄ ድልድይ ነው፣ አንድ ድልድይ ተሰርተዋል። ይሄም ደግሞ እየተሰራ ነው። ህዝቡም ከመንግስት ጎን በመሆን የተለያዩ አስተዋጽኦዎችን እያደረገ ያለበት ሂደት ነው ያለው። በከተማዋ በንግድ ስራ የተሰማሩ አካላትም አመራሩ ከከተማዋ ነዋሪ ጋር ቅርበት ፈጥሮ እየሰራ ያለ በመሆኑ ከተማዋ ላይ ከጊዜ ወደ ጊዜ ተጨባጭ ለውጥ እያዩ እንዲመጡ እንዳስቻላቸው ተናግረዋል። እንደ አለንገበያ ከተማ ያው አሁን ያለው አመራር በጣም በርካታ ስራዎችን እየሰራ ነው ያለው። ያው እንደሚታወቀው የዚህ የከተማ ስራዎች ያው ማህበረሰቡን ያሳተፈ ካልሆነ ያው ዘላቂ ሊሆን አይችልም። ከዚህም ጋር ተያይዞ ደግሞ ያው እነ ከተማችን በተለይ ህብረተሰቡን አሰፍ በርካታ የልማት ስራዎች እየሰሩ ይገኛሉ። ያው ከሚሰሩ ስራዎችም ያው ላብነት ብንወስድ አሁን በዘንድሮ ዓመት የተመረቀው የዚህ አሁን አስፋልት ላይ ያሰሩ የፓውዛ ስራዎች አሉ። በታናሳ መልኩ ደግሞ አሁን የምናየውም ደግሞ የኮብልስቶን ስራው ያው አሁን እኔ የሚሰራበት አካባቢ ያው የለማ ነው። ይሄ ደግሞ ከተማውን የአካባቢ ጭምር ደረጃ ያሻሻለበት ሁኔታ ነው ያለው ያው በተለይ ጠቀሜታንም ሲታይ ደግሞ በተለይ ያው የንግዱ ማህበረሰብ አሁን እዚህ አካባቢ ያለው ነገር አሁን የአካባቢው ላንድ ቫሊውን የስራ እንቅስቃሴውን በከፍተኛ ሁኔታ የጨመረበት ሁኔታ ነው ያለው። እንደ አጠቃላይ ሲታይ ግን እኔ በጣም ጥሩ እንደሆነ ነው የሚወስደው። አሁን በዚህ ሰዓት ከተማ አስተዳደሩ ከማዘጋጃ ቤቱ ጋር በመሆን ከተማውን የማስፋት መንገዶችን የማጽዳት፣ ኮብል የማንጠፍ፣ ድልድዮችን የመስራት፣ የማህበረሰብ እልወት የሚሰጡ እነዚህ ፋርማሲዎችን በመስራት የተለያዩ ስራዎችን በስፋት እየሰራ ነው ያለው። ያው እንደምታዩት ያው ኮብልስቶኑም አልቋል። ህብረተሰቡን ባሳተፈ መልኩ ነው የተሰራው ኮብል ኮብሉ ራሱ ማለት ነው። እና ሌሎቹም ስራዎች የተሰሩ ነው። ውስጥ ለውስጥ እየተከፈቱ ነው። ከተማ አሁን ተአምር በሚባል ደረጃ ነው እያደገች ያለች። ጥሩ እንቅስቃሴ፣ ህብረተሰቡ በጣም ምቹ ሁኔታ ነው ያለው። የዓለም ገበያ ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት እንዲሁ እየተጠናቀቀ ባለው የ2017 በጀት ዓመት በአንድ ከተማ አንድ ፕሮጀክት ማህበረሰቡን በማሳተፍም ሆነ በመደበኛ የልማት ስራ ነዋሪውን ተጠቃሚ ያደረጉ ተግባራት ስለ መከናወናቸውን ያስታወቀው በከተማችን በርካታ መሰረተ ልማት ስራዎች እየተሰሩ ያሉት 2017 ከነዚህ ውስጥ ያው ሁለት ድልድይና አንድ ፋርማሲ በህብረሳትፎና ሳትፎ በመንግስት ትብብር አንድ ላይ እየተሰራ ያለበት ሁኔታ ናለ። ሌላው ዋናው አሁን ሁለቱ ድልድይና አንድ ፋርማሲ አንድ ከተማ አንድ ፕሮጀክት በሚባለው እቅድ መስራት ተይዞ እንደ ከተማችን የተሰሩ ያሉ ናቸው። አንደኛው ይሄ አሁን አለ አካባቢ ድልድይ አልቆ ወደ አገልግሎት ተገባው ወደ 11 አምስት ሚሊዮን አካባቢ ብር በህብረት ሳትፎና በመንግስት ውጭ ተደርጎበት ያው ስራው አልቆ ለአገልግሎት በክቷል ማለት ነው። ሁለተኛው አሁን የጀመረ ድልድይ አለ። እሱም እንደዛ 95 ሚሊዮን ተይዞለታል። ህብረተሳትፎም አለው፣ የመንግስትም አስተዋጽኦ አለ። ሁለቱም ተባብረን አንድ ላይ እሱም እየሰራ ነው ያለበት ሁኔታ አለ። ፋርማሲውም በዛ ልክ አሁን ስራው ወደ ከ75 ፐርሰንት ወደ 80 ፐርሰንት አካባቢ የደረሰበት ሁኔታ አለ፣ እያለቃለበት ሁኔታ አለ። በርካታ ስራዎች ይሰራሉ ከተማችን ላይ ከሚሰሩ ስራዎች ውስጥ አብዛኛው የስራችን 50 ፐርሰንት አክሎ የህብረተሳትፎን አለበት፣ በህብረተሳትፎና በመንግስት ትብብር ነው የሚሰራው። ያም ደግሞ በአጫጭር ጊዜ ፈጥኖ ለመስራት ኬትሎች አሉት መስርት ማቶቻን ኬትል በጣም ይደረግበታል። ኮብልስቶኖች አሉ እየሰሩ አሉ። ዲሽ አለ እየሰራ አለ። ከተማ ውስጥ ላይ ተሰርቶ ማለቅ አለ። አሁን ደግሞ አዲስ የምንጀምረው አለ። አዲስ የምንጀምረው አሁን ሰሞኑን ጨረታ ፕሮሰስ አልቆ ወደ ውል ተገብቶ ወደ ስራ የሚጋባት ሁኔታ ናለው ማለት ነው። ከተማ አስተዳደሩ 2013 ዓ ም ከተዋቀረ ወዲህ የከተማዋን እድገት የሚያረጋግጡ ተግባራት እየተከናወኑ መምጣታቸው ነው የተገለጸው። አለም ገበያ ከተማ አስተዳደር 2013 ከተዋቀሩ ከተሞች አንዷ ነች። 2013 ተዋቅራም 2014 ላይ ከጥር ጀምሮ ያው ስራዎችን እየሰራ ማተናል ይሄ ስራ የተሰራ ቢመጣም እንደ ከተማ አስተዳደሩ ግን በተለየ መልኩ አወቃቀሩም የተለየ ነው የተለየ ነው። ከሌሎች ከተማ አስተዳደሮች የተለየ የሚያደርገው ስራ አለ። ይሄም በአራት ክላስተሮች ናቸው የተዋቀረው። አራት ክላስተሮች አሉ፣ ሶስቱ ጽህፈት ቤቶች አሉ በነዚህ ተቋማት ናቸው ስራዎችን እየሰራን የመጣ ነው። በነዚህ ተቋማት በሁሉም የምንሰራው ስራ እንዳለ ሆኖ ግን በልዩነት ከተማ አስተዳደሩን ከፍ የሚያደርገው አንድ ደረጃም ከፍ ሊያደርግ የሚችለው መዘጋጃ ቤታዊ ስራዎች ላይ እነሱን በልዩነት እየሰራ ያለው ያለ ነው። አሁን ባለው ሁኔታም በዘንድሮ አመቱም እየተሰሩ ያሉ ስራዎች አሉ። እነዚህ ስራዎች ስናይ በተለይ በዘንድሮ አመት አንድ ትልቁ እቅዳችን የአንድ ከተማ አንድ ፕሮጀክት የሚሉ ስራዎች እየሰራን ያለ ነው። ለዚህም ከተማ አስተዳደሩን እቺ ከተማዋን ለሁለት የካፈለ አንድ ወንዝ አለ። ይሄ ወንዝ ድልድይ መሰራት አለበት ብለን በዘንድሮ አመት እቅደን ነው እየሰራን ያለ ነው። ሁለት ድልድዮችን አሁን እየሰራን ያለ ነው። ሁለቱ ድልድዮችን እና አንድ ማህበረሰብ ፋርማሲን የአንድ ከተማ አንድ ፕሮጀክት አካል በሚል ይዘን ያው ስራዎችን እየሰራን ያለ ነው ማለት ነው። በእነዚህ ስራዎች አንድ እየሰራን ነው። ከዛ ውጪ ሌሎችም የፕሮጀክት ስራዎች አሉ። ሌሎች የፕሮጀክት ስራዎችም አሉ። እነዚህንም እየሰራን ያለንበት ሁኔታ አለ። ሌሎች የፕሮጀክት ስራዎች ስንልም እነ ኮብልስቶን፣ ዲች፣ ለመንገድ አካፋዮችን፣ የመንገድ ከፈታም ጠረጋም በልዩነት ከተማውን ለስራ ምቹ እንዲሆን የማድረግ ስራዎች ያው በእኛ ደረጃ እየሰራን ያለ ነው ማለት ነው። በተለይ መልኩ ግን አሁን ስራዎችን ስንሰራ የአንድ ከተማ የአንድ ፕሮጀክት ብለን የምንሰራቸው ስራዎች አንዱ ድልድይ ተጠናቋል አንዱ ድልድይ ተጠናቋል። ሁለተኛው ድልድይም አሁን ስራ ላይ ነው ያለው። በተለይ የተጠናቀቀው ድልድይ 115 ሚሊዮን ብር ነው የፈጀው። እሱ በእኛም በህብረተሰቡም በጋራ እየሰራ ነው ያለው ፕሮጀክት ነው። በተለይ ከህብረተሰቡ ጋር በጋራ ስንሰራ ለዚህ ለድልድይም ለማህበረሰብ ፋርማ ፋርማሲውም በህብረተሰቡ ተሳትፎ እንዲያደርግ ነው እያደረግ ነው። ለ11 5 ሚሊዮን ብር ወጪ ስናወጣ ለአንዳ ድልድይ 50 ፐርሰንቱን በህብረተሰብ ተሳትፎ ነው 50 ፐርሰንቱን እየሰራን ያለነው ማለት ነው። ስለዚህ 50 ፐርሰንቱን በመንግስት እየሰራን ነው የጎደለውን እየሞላን ነው ማለት ነው። እኛ ከማህበረሰቡ ተቀራርቦ ለመስራት የሚችግርን ነገር የለም። ማህበረሰቡም ከእኛ ተቀራርቦ ለመስራት የሚችግረው ነገር የለም። ቤተኛው ልማት እንሳተፍ የሚል ጥያቄ ነው እኛንም እየጠየቁን ያለው በዛ ልክ ከእነሱ ጋር በጋራ እየሰራን ያለንበት ሁኔታ አለ። ሁለተኛው አሁን ማህበረሰብ ፋርማሲውም አለች። ማህበረሰብ ፋርማሲውም ሀምሳ ፐርሰንቱን በህብረተሰብ ተሳትፎ፣ ሀምሳ ፐርሰንቱን በእኛ ነው እየሰራን ያለ ነው። ስለዚህ እሱም የአንዱ ድልድይ የተጠናቀቀ ነው ብያለው። ቅድም ማህበረሰብ ፋርማሲዋ አሁን ኦልሬዲ ወደ ማጠናቀቅ ደርሳለች። በቅርቡ ቀን እንትኑን ባለሙያዎች ሲያወጡ 80 ፐርሰንት ተደረሰች መሆኑን ነው እኛም የገመገም ነው ማለት ነው። ስለዚህ ሁለተኛዋ ድልድይም አሁን በስራ ላይ ያለችው ሁለተኛዋ ድልድይ ከ25 እስከ 30 ፐርሰንት ደርሳለች። ሁለተኛውም ድልድይ አለ። ስለዚህ እሱን በአጭር ሰዓት በዚህ በጀት አመት ይጠናቀቃል ብለን ነው እነዚህን ስራዎች እየሰራ ነው ያለ ነው ማለት ነው። የማህበረሰቡ ተሳትፎ እየተከናወኑ ባሉ የልማት ስራዎች ላይ በተጨባጭ እንደታየው ነዋሪውን በተገቢው ማንቀሳቀስ ከተቻለ ትልቅ ለውጥ ማምጣት የሚያስችል እንደሆነ በተግባር የታየበት ነው። ከተሰሩ መንገድ አካፋ ችሎ ወደ 2000 ሜትር ነው ሁለት ኪሎ ሜትር አካባቢ የመንገድ አካፋ ያለን የጉድጋ ስራው የችግኝ ተከላ ብቻ ነቃረም ሁሉ አዘጋጅተናል። ያው ለዚህ ለከረምቱ ፕሮግራም ዝግጁ ወደ ተግባር የሚንገባበት ነው ማለት ነው። የህብረተሳትፎአችን ስንመለከት 50% ደኛ ከተማው የህብረተሳትፎ ነው። አብዛኛው የሚሰራው ስራዎች ላይ ህብረተሰባችን በጣም ተሳትፏል፣ ተሳታፊ ነው ማህበረሰቡ በዛልክ የራሱን ስራ ነው የሚሰራው። እኛም ያው እየተጋገዙ አብረን እየሰራን ነው። በተለይ የሚጨርሰው ይሄኛው ድልድይ፣ ሁለቱ ድልድዮች ወደ 26.5 ሚሊዮን አካባቢ ይጨርሳሉ ሙሉ ስራቸው ማለት ነው። ይጨርሳል ፋርማሲው ወደ 5 ሚሊዮን አካባቢ። ይወዛ ላሁን ያለው በደረጃም ደርሷ ወደ ይሮድ እያለቀን አለው እሱ ስንጀምር ወደ 35.5 ሚሊዮን ብር አካባቢ የሚጨርስ ፕሮጀክቶች ናቸው። ሌላው መደበኛ ሰይ ፕሮጀክት ስራዎቻችን አሉ። ይሄ በማህበረሰብና በመንግስት ትብብር የሚሰሩት ናቸው። በተቋም ደረጃ የሚሰሩ አሉ። እነሱ ወደ 15 ሚሊዮን አካባቢ የምስቱ ያካፋይ መንገዶች፣ ኮብልስቶን ስራዎች በማቺንግ ፈንድንም ጨምሮ የምንሰራቸው ስራዎች በከተማ ውስጥ አሉ። ተሰርቶ ያለቀው አሉ ተሰርቶ ያለቀው ድልድይ 500 ሜትር አክል

አንድ ካለ በደረጃ አንድ ከፍ የሚልበትን የመሰግድማት ስራ ዝርጋታውም ከፍ እያለ የህብረተሰቡ ተጠቃሚነቱ እያደገ የሚሄድበት ሁኔታ ይፈጥራል። ማለት ከህብረተሰቡ ጋር እኛ በጋራ ስንሰራ በተለይ በ ሀምሳ ፐርሰንቱን ህብረተሰቡ ይሸፍናል፣ የጎደለውን ነገር እኛ በመንግስት እንሸፍናለን ስንል ህብረተሰቡ ያን ሙሉውኑም መሸፈን አቅቶት አደለም። ስለዚህ የህብረተሰቡ የባለቤትነት ስሜት እንዲሰማው እኛ የማሳተፍ ስራዎችን እየሰራን ያለንበት ሁኔታ አለ። ከዛ በተጨማሪ አሁን ምናልባት ልታዩት ትችላላችሁ። የኮብልስቶን የሰራንበት 250 ሜትር አለ አሁን ተጠናቆ ወደ ስራ የገባ በዛ መስመር ላይ ከአጥር ጀምሮ እስከ ቤት ሲነሳ እኔ ለምንድን ነው ማነሳ የሚል ጥያቄ ኮምፕሌን የሚያነሳ አንድም ሰው የለም። በመጀመሪያው ራሱ አንስቶ ነው በቃ የእኛም መንገድ ይሰራ የሚለው እዚህ አካባቢ ላይ ለእኛ የገጠመን ነገር የለም። ክትትልም፣ ሌሎች ስራዎችንም ስንሰራ ማህበረሰቡ እነዛን ስራዎች የመጠበቅ ራሱ እንደ ራሱ ነው የሚጠብቃቸው እንደ ራሱ ነው የሚጠብቃቸው። በዛ ልክ ደግሞ እኛም ከሱ ተቀራርበን እየሰራን ስራዎችን በጋራ እየጠበቅን እሱም ጭምር እያገዘን በተለይ በሀሳብ እነዚህ ስራዎች በተያዘላቸው ጊዜ እያለቁ ነው። ተጨማሪ ስራዎችን በዚህ ልክ ብንሰራ የሚሉ ሀሳቦችን በዛ ልክ ማህበረሰቡ ራሱን ጭምር እያነሳልን ነው። እንደ ራሱ አድርጎ እየጠበቃቸው መሆኑን ነው በእኛም ደረጃ ያየ ነው። ይሄ ደግሞ ለቀጣይም ከማህበረሰቡ ተቀራርበን ስንሰራ እያጠናከር ነው የምንሄደው። ትልቁ ለእኛ ሀብታችን ብለን ነው የምንወስደው። ይ ከ35 እስከ 40 ሚሊዮን ብር የምደርስ ነው። እስካሁን ድረስ ግን ኢንቨስት ተደረገበት እስከ 35 ሚሊዮን ደርሰናል። 35 ሚሊዮን ብር ደርሰናል። እስካሁን በሰራ ናቸው የዚህ የዚህ ብዬ አይደለም ያነሳሁት፣ ጥቅሉን ነው እያነሳው ያለሁት ግን ፋይናል ስናደርገው እስከ 40 ሚሊዮን ብር የሚደርስ ነው የሚደርስ ነው። እስካሁን ድረስ 35 ሚሊዮን ብር ይሄን ጨርሰናል፣ በዚህ በኩል ማለት ነው። ያነጋገር ናቸውም የከተማዋ ነዋሪዎች ለከተማቸው እድገትና ለውጥ መላው የከተማዋ ነዋሪ አስተዋጽኦ እያበረከተ እንዳለና ይህንንም በየትኛውም ጊዜ አጠናክረው እንደሚቀጥሉ ነው የሚገልጹት። ያው ማህበረሰቡ በተቻለ መጠን ሙሉ በሙሉ የአቅሙን ሁላ እየደገፈ ነው። ያው ከተማ ማዘጋጃ ቤቱም ከተማ አስተዳደሩም በጠየቀው እንትን ህብረተሰቡ የአቅሙን ምላሽ እየሰጠ ተባብረን በጋራ ነው የምንሰራው። ያው እኔም የቻልኩትን ነው የሰራሁት፣ የአቅሜን እኔም አላስቀራሁም። ደስተኛ ነን እኛ በዚህ ጉዳይ እንደውም መጀመሪያ የቻነው እና እና እንት እናዋጣ ብለን መጀመሪያም ቅስቀሳ አድርገን ነበር። ያው ከተማ አስተዳደሩ ሙሉ ትኩረቱን በዚህ ላይ አርጎ ማለት ነው። በቃ አሁን እንግዲህ ጥሩ ነው። ያው እንደምታዩት ነው በደንብ ተከፍቶልናል። ህዝቡ በጣም ተነሳስቷል። ሰሞኑ በሚጀምሩ ሰዓት መጥቶ ምን እናግዝ እያለ የነበረበት ሂደት ነበር። የአካባቢው ወጥቶ ምን እናግዝ ግማሹ በሲሚንቶ በአይተም በብር ብር ያለ በብር አይተም ያለው ባለ ህንፃ መሳሪያ ብሮች አሉ ሲሚንቶ አስተዋጽኦ ያደርጉ ያሉ አሸዋ፣ ድንጋይ አስተዋጽኦ እያደረጉ ያለበት ሂደት ነው ያለው። ህዝቡ ቀጣይም የሚሰሩ ስራዎች ላይ ከጎናችሁ ነን የሚለውን ነገር በጣም ተነሳስቶ አስተያየት እየሰጠ ያለበት ሂደት ነው ያለው። መንግስት ሰራተኛ ነን ከወር ደመወዝ ሀምሳ ፐርሰንቱ ሰጥቻለሁ። ማህበረሰቡ ያው በየትኛው በልማት ስራ ከመሳተፍ አንፃር ንቁ ማህበረሰብ ነው። በበርካታ ነገሮች ማለት ነው። ያው አመራሩ አንድ እርምጃ ቀረው ባስተባበረው ልክ ማህበረሰቡን በዛው ልክ ነው ተሳትፎ የተጠናከረ ነው። ቀጣይም ጭምር ያው ብዙ ነገሮችን ለመስራት ያው ከመንግስት ጎና ለመስራት ያው ብዙ ዝግጁ የሆነበት ሁኔታ ነው። እንደ አጠቃላይ ሲታይ ግን ያው እኔም በግሌ ከዚህ በፊት በሰሩ የፓውዛም ስራዎች አሁን በታሳይ መልኩ ደግሞ አሁን አዳዲስ ፕሮጀክቶች ለመስራት ማህበረሰቡ እያነቃነቋለ ሁኔታ ስላለ ያው ለማስተታተም ማህበረሰቡ ኋላ ምልበት ምክንያት ምንም ነገር የለም። ከተማ ውስጥ ማብራትም ጨምሮ የተለያየ መንገዶቹም በጣም ለውጡ ለከተማችን በጣም ለውጡ ለህዝቡ በጣም ደስታ ነው። እድገት እየጨመረ ነው ይሄደው በጣም ደስ ያለ ነው። በጣም ይሄ የተለያየ ነገሮች ልማቱ መሰራታቸው በተለያየ አቅጣጫ እየተሰራ ነው። እዛም ላይ አንድ ድልድል ተሰርተዋል። ሌላ ምታቀደ አለ። ይሄ ህዝቡ በጣም ሞራን አለው። በጣም በጣም ህዝቡ በጣም ደስ የሚለው በጣም ህዝብ ተሳትፎ አሁኑም ርብርብ ያደርጋል። በምንም በምንም በምንም በጉልበቱም በገንዘቡም ምቹ ነው። ፍላጎት አለው ህዝቡ፣ ማህበረሰቡ ያዋጣል። መንግስት ራሱን ተሳትፎ ያደርጋል። በዛ ነገር ደግሞ ተጨባጭ ለውጥ ስታይ ደግሞ የበለጠ የሚያነሳሳበት ሁኔታ ነው ያለው። ይሄ ደግሞ በተጨባጭም እንደ ከተማችን እየታየ ያለበት ሁኔታ ነው። ምናልባት እናንተም ዘወዘብላቸው ያያጃጅቱ ይሆናል። ከዚህ በፊት ያው የፓውዛው ስራ ሙሉ ሙሉ እርሳስ ሆነ ሰራው። በተጨባጭ ደግሞ ከተማዋን አንድ ስቴፕ አሻግሮታል። አሁን እዚህ የሰራው ለልማት ስታየው ያው አሁን ለንግድ ለመቀላጠፍ ለትራንስፖርቴሽን፣ ለምንም ያው ምቹ ሁኔታ ነው የሚፈጥነው። የስራ አካባቢ የተለወጠ ሲሄድ ደግሞ በዛው ልክ ማርኬቱም እየጨመረ ሄደበት ሁኔታ ስላለ የበለጠ የሚያነሳሳ ተግባርም ስላለ ቀጣይም በዛ ልክ ነው እኛም ጭምር ለመንቀሳቀስደስተኛ ያው ለመንቀሳቀስ ያው ደስተኛ ሆነን፣ ምክንያቱም በምናዋጣው ነገር የበለጠ ነገር የሰራ ያለ መስሎላ አሁንም ጭምር የተሻለ ነገር ለመስራት ዝግጁ ነው። በከተማዋ በርካታ የመሠረተ ልማትና ነዋሪውን ተጠቃሚ ያደረጉ የልማት ስራዎች ቢኖሩም እንደ ዓለም ገበያ ከተማ የንጹህ መጠጥ ውሃ አቅርቦት ችግር መኖሩን ነው ነዋሪዎቹ የሚናገሩት። ችግሩም እንዲቀረፍላቸው ጠይቀዋል። የከተማ አስተዳደሩ እንዲሁ በነዋሪዎቹ የተነሳው የመጠጥ ውሃ አቅርቦት ትልቅ ፈተና እንደሆነበትና የዞኑም ሆነ የክልሉ መዋቅር ችግሩን ሊፈታለት እንደሚገባ ጠይቋል። እንደ ዓለም ገበያ ከተማ ትንሽ ሊቸግረን የሚችል ከላይ ያሉ አካላትም እኛንም ሊያግዙን የሚችሉ ከተማዋን ደግሞ ለኢንቨስትመንት ምቹ ነች። በተለየ መልኩ ለኢንቨስትመንት በጣም ምቹ ነች። ኢንቨስትመንቱ እንዲነቃቃ፣ ኢንቨስትመንቱ ወደ ስራም ካለቀም በኋላ ለማስገባት አንዳንድ የሚቸግሩ ነገሮች ስላሉ ከዞንም ኮሚኒኬት እያደረግንበት ያለ ስራ አለ። በዚህም ጠንከር ብሎ እኛንም ሊያግዙን የምንፈልገው ነገር ስላለ ነው። ከተማ አስተዳደሯ አሁን ባለ ሁኔታ ዕድሜዋ አጭር ነው። የሁለት አመት ተኩል አካባቢ ነው ያላት። ከ2014 ጀምሮ እስካሁን ድረስ ያለች ነች። ኦልሬዲ ሶስት አመት ነው ቢሆናት። ለዚህ ከተማ አስተዳደሩ ትንሽ የውሃ ችግሮች አሉ። እነዚህ የውሃ ችግሮች በኛው ማህበረሰብም ደረጃ በስፋት እየተነሳ ነው። ጉድጓዶች አሉ። የጉድጓዶች አቅማቸው አነስተኛ ነው። ለዚህ ጉድጓዶችን ማበልጸግ ቢያንስ አቅማቸውን መጨመር፣ ተጨማሪ ጉድጓዶችንም ጭምር ለማስቆፈር ጥናቶችም ጭምር እንዲጠኑልን እኛም በዞን በኩል የጠየቅነው ነገር አለ። ዞኑም በሻለ አቅም የሚያግዘን ክልልም እንዲያግዘን በእኛም ደረጃ የሚንሰራውን ስራ እንድንሰራ በባለሙያ ተደግፎ ጥናት እንዲደረግ ይሄ የጠየቅነው ነገር አለ። ይሄም ተጠናክሮ እንዲሄደልን እና በተሻለ መልኩ ኢንቨስትመንት እንዲነቃቃም አንዱ ትልቁንትን ውሃ ስለሆነ ማለት ነው። በቀጣይ ዓመትም እንደ ዓለም ገበያ ከተማ በከተማ አስተዳደር ደረጃ ማህበረሰቡን ተጠቃሚ የሚያደርጉ የተለያዩ ውጥኖች መኖራቸውንና ለስኬቱም ማህበረሰቡ የተለመደ ትብብሩን አጠናክሮ እንዲቀጥል ተጠይቋል። በተለይ ከተማዋን ምቹ ለነዋሪዎቿ የተሻለ ሊያደርጋት ይችላል ብለን ያሰብናቸው ስራዎችን በዚህ በጀት ዓመት የጀማመርናቸው ስራዎች አሉ። የጀማመርናቸው ብቻ ሳይሆን በዚህ በጀት ዓመት የጀመርናቸውን እንጨርሳቸዋለን። በቀጣይ አመት ግን በአዲስ እኛ እንሰራለን ብለን ያሰብ ነው። አንዱ እንደ ሀገር ተይዞ የተሰራ ያለው የኮሪደር ልማት በከተማው በዋናው አስፋልት የሚንሰራቸው ስራዎች አሉ። እነዚህ ስራዎች በመጠኑም ጭምር አሁን የእቅድ ጊዜ ነው። የ2018 የእቅድ ጊዜ ነው። ትልቁ ስራችን ብለን የከተማው የከተማ ኮሪደር የሚለውን ፕሮጀክት አንዱ የምንሰራበት ነው። የከተማ ኮሪደር በነገራችን ላይ አሁንም የጀመርነው ስራ ስላለ ይሄን የማስፋት ስራ ነው የምንሰራው። ይሄን የማስፋት ስራ እንሰራለን። ሁለተኛው በከተማ አስተዳደሩ ደረጃ አሁን እንጀምረዋለን ብለን ያሰብነው ጂ ፕላስ ቱ የከንቲባ ህንፃ አለ። ትልቅ ፕሮጀክት ነው። ያው ጨረታ ሂደቱ ወጥቶ በዚህ ሰሞን አሁን ከሰኔ 11 አካባቢ ይከፈታል መሰረታዊ ይከፈታል። ይህንን ደግሞ ወደ ስራ እናስገባለን። 2018 ትልቁ ስራችን እሱን የሚሆነው እሱን የሚሆነው እሱ የምንሰራበት ሁኔታ ይኖራል። ከዚህ በተጨማሪ በቀጣይ ዓመት የምንሰራቸው ጌጠኛ መንገድ ይሄ ኮብልስቶን ዲች የምንሰራቸው መንገዶች አሉ። እነዚህንም በተጨማሪ በቀጣዩ ዓመት ለመስራት ያው እኛ የይቅድ አካል ይዘን ነው እየሰራን ያለ ነው። ከዚህ በተጨማሪ አሁን አንድ ከተማ አንድ ፕሮጀክት ብለን በያዝ ነው የድልድይ ግንባታ ሁለት ሰርተናል። ሶስተኛውን ለመስራት አንድ ድልድይ ትቀራናለች። እሷን በቀጣዩ በጀት ዓመት እሷንም ጨምረን የምንሰራበት ሁኔታ ይኖራል ብለን ነው በእኛ ደረጃ ያው እንደ እቅድ ይዘን እየተንቀሳቀስን ያለ ነው ማለት ነው። ሌሎችንም ጎን ለጎን የምንሰራቸው ስራዎች አሉ። በጋራ ይሄን ይዘን እንሰራለን ብለን ያሰብነው ከተማ አስተዳደሩ ከተዋቀረ እስከ ዛሬ ድረስ እኛ ማህበረሰቡ ተለይቶ አያውቅም። ቤተኛውን በምንሰራው ስራ ማህበረሰብ ሳይሳተፍበት የተሰራ ነው ስራ የለም። እነሱን እያሳተፍ ሁሉንም ስራዎች እየሰራን ያለነው አሁኑም። በቀጣይ ትልልቅ የያዝናቸው እቅዶች አሉ። ትልልቅ የያዝናቸው እቅዶች ስንል በ2018 በተሻለ መልኩ የምንሰራው አንዱ የከንቲባ ጽህፈት ቤት ህንፃውን ስንሰራ ማህበረሰቡ እንዲሳተፍ እንፈልጋለን። ሁለተኛው የከተማ ኮሪደር ልማት በስፋት እንሰራለን። ይህን ስንሰራ ማህበረሰቡ ከኛ በጋራ እንዲሰራ እንፈልጋለን። ሶስተኛው አሁን ሶስተኛዋን ድልድይ በቀጣይ ዓመት እንሰራለን ብለን ያሰብናትን ይሄም ማህበረሰቡ እንዲሳተፍበት በእኛ በኩል እንፈልጋለን። ለዚህ ደግሞ ሀሳቡን እኛ የማቅረብ ስራዎችን ብንቻል የምንሰራው ይሄን ሊያስተባብሩ የሚችሉ በማህበረሰቡ በራሱ ያሉ ሰዎች አሉ። ሊያነሳሱ ሰዎችን ሊያስተባብሩ የሚችሉ ሰዎች አሉ። ሀሳቡን እኛ እናቀርባለን። ከዛ ደግሞ ማህበረሰቡ እንዲሳተፍ የማድረግ ስራዎችን ተቋማቱም በህብረተሰቡ ውስጥ ያሉ ሰዎች ስላሉ እነዚህን ሰዎች አንድ ላይ አቀናጅተን የማስገባት ስራ ነው የምንሰራው። ማህበረሰባችንም በዚህ በኩል ለሌላ ነገር ሚናመው አይደለም፣ አይሳተፍም፣ አያግዘንም የሚል ምንም ግምት ስለሌለን ሀሳቡን ብቻ ከኛ ማቅረብ ነው የሚጠበቀው።